ብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በኦሮሚያ ክልል በአስር ቀናት ውስጥ በመቶዎች የገደልኩበት የኢትዮ ጅቡቲ መንገድን ያስተጓጎልኩበት እንደዚሁም እንደ ቢሾፍቱ ባሉ ከተሞች ጥቃት ያደረስኩበትን ዘመቻ ፈጸምኩ ሲል የኦሮሞ ነጻነት ሰራዊት ገለጸም። ጠቅላይ ሚኒስትር አብይ አህመድ በበኩላቸው እጅ እየሰጡን እየሾምናቸው ነው ሲሉ ተሰምቷል። በዝርዝር የምንመለከተው መረጃችን ይሆናል። የፊልድ ማርሻል ብርሃኑ ጁላ ንግግር ተከትሎ ከሻዕቢያ ሰዎች ዘንድ የተለያዩ መረጃዎች እየወጡ ነው። ጠቅላይ ኤታማዦር ሹሙ ወደብ ሸቀጥ ነው ብለን አርፈን አንቀመጥም ባህሩ ውስጥ እንገባለን ሲሉ በግልጽ ተናግሯል። ይህንንም ታደምጣላችሁም። አቶ ሽመልስ አብዲሳ እኛ አብዮት ላይ ነን ብለዋል። አቶ ጌታቸው ረዳን ጨምሮ በተገኙበት መድረክ ላይ የታደሙት ፕሬዝዳንት ታዬ አፅቀሥላሴ ደግሞ የወጣቱን ተስፋ እያለመለመን ነው ሲሉ ተሰምቷል። እናንተም ትሰሙታላችሁም። ጄኔራሉ ዘመቻው ተጠናክሮ የሚቀጥል ነው ሲሉ ገለጹ። የፋኖ ኃይሎች በተለያዩ ስፍራዎች የሚያደርሱትን ጥቃትና የታጣቂዎቻቸውን ስልጠና መቀጠላቸውን አሳውቋል። ተጨማሪውን ይዘናል። የአራት ኪሎና የመቀለ መንግስታት ተፈናቃዮችን የፖለቲካ መጠቀሚያ አድርገዋል ተባለም። የትግራይ ሕዝብ ከጎረቤትም የሆኑ ከወንድም ሕዝቦች ጋር አብሮ እንዳይኖር እያደረጉት ነው ሲሉም ፓርቲዎቹ ገልጿል። ሌላኛው መረጃችን ነው። በኦሮሚያ ክልል በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ዘጠኝ ደረሰም። በሽታው በነቀምጤ ከተማ በሁለት ሰዎች ላይም ተገኝቷል። ሰሙታላችሁም። የኢራን እና እስራኤል ፍጥጫ ሁለተኛ ቀኑን አሳልፏል። ኢራን እስራኤልን የሚረዱ ሀገራትን ጥቃት ሰነዝርባቸዋለሁ ስትል ዝታለች። እስራኤል በበኩሏ ሚሳኤሎች መወንጨፋቸውን የሚቀጥሉ ከሆነም ቴህራን ወደ አመድነት ትቀየራለች ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኦሮሚያ ክልል በአስር ቀናት ውስጥ በመቶዎች የገደልኩበት የኢትዮ ጅቡቲ መንገድን ያስተጓጎልኩበት እንደዚሁም እንደ ቢሾፍቱ ባሉ ከተሞች ጥቃትን ያደረስኩበት ዘመቻ ፈጸምኩ ሲል የኦሮሞ ነጻነት ሰራዊት ገለጸ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው እጅ እየሰጡን እየሾምናቸው ነው ሲሉ ተሰምተዋል። ባለፈው ዓመት በታንዛኒያ በነጻነት ጦሩና በብልጽግና መካከል ድርድር ሲደረግ አገዛዙ ለኦሮሞ ነጻነት ሰራዊት አመራሮች የጥቅማ ጥቅምና በክልል ውስጥ በአንዳንድ ስፍራዎች ላይ ስልጣንን ሰጣቸው እንገልጻችኋለን ሰራዊታችሁን ይዛችሁ ግቡ የሚለውን ቅድመ ሁኔታ አድርጎ ማቅረቡ ይታወሳል። ከነጻነት ሰራዊቱ አመራሮች በኩል በወቅቱ የቀረበው ደግሞ የግል ጥቅምና ስልጣን ሳይሆን የክልሉ ሕዝብ የፖለቲካ ችግሮች ፖለቲካዊ መፍትሄ ይሰጣቸው ዘንድ የሚጠይቁ ሁኔታዎች ቀርቦባቸው ነበር። በዚህም ሳቢያ ያ ድርድር ሳይሳካ የቀረ ሲሆን እንዲቀጥል አሜሪካን ጨምሮ የተለያዩ አካላት ጥሪ ማቅረባቸውንም ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ግን የምን ድርድር ያላቸው ምርጫ እጅ መስጠት ነው እጅ የሰጡንንም ሹመት እየሰጠን ነው። በደቡብ ምዕራብ ሸዋ ላይ እጅ የሰጡን ሹመት እየሰጠን ነው ሲሉ ነው ትናንት የተናገሩት። በየቀኑ ሰባ ሰማንያ ምናምን ይሰጣል። ከሶስት ወር በፊት ሞት ታውቃላችሁ። እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው ገብተዋል። ብቻ እንዴ አይደለም፣ ሹመኞች ናቸው። እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን ከኦሮሚያ አመራር እኮ ናቸው። የሀገሪቱ ሰራዊት አዛዦች ሸኔ የሚሉትን ሀይልን አብቅቶለታል የለም በሚሉበት ተደጋጋሚ ጊዜ ገደብም ተቀምጦ እየተጠናቀቀ እንደሆነ በሚገለጽበት በዚህ ወቅት የኦሮሞ ነጻነት ሰራዊት ደግሞ በአስር ቀናት ዘመቻ ውስጥ በመቶዎች የተገደሉበት በመቶዎች የመንግስት ኃይሎች የሚቆሰሉበት ዘመቻን ስለማካሄዱ አሳውቋል። በክልሉ የተለያዩ ዞኖች ብቻ ሳይሆን በቤንሻንጉል ጉምዝና አማራ ክልል የተለያዩ ወረዳዎች ውስጥ ጭምር በመግባት በመንግስት ኃይሎች ላይ ጥቃት ፈጸሙ ከሚለው ሰራዊቱም ጊዜም ከፈረንጆች ውሳኔ አንድ ጀምሮ ባሉት ተከታታይ አስር ቀናት ውስጥ 167 የመንግስት ወታደሮችን በመግደል 146 የቆሰሩበትን ዘመቻ አካሄጃለሁ ብሏል። በምስራቅ ሸዋ ዞን ፈንታሌና ዱግዳ ወረዳዎች ውስጥ ያደረኩት ዘመቻ የኢትዮ ጅቡቲ መስመርን እንቅስቃሴ አስተጓጎለ ነበር ያለው የነጻነት ጦሩ ለምን ያክል ቆይታ የሚለውን ግን አላብራራም። በወታደራዊ ካምፕ ላይ ጥቃት ፈጸሙ ካለባቸው አካባቢዎች መካከል ምዕራብ አርሲ ሄበን፣ ደቡብ ምዕራብ ሸዋባቸውና ቶሌ ወረዳዎች ሂሉ ገላናና እንደዚሁም በቢሾፍቱ ከተማ ውስጥ እንደሚገኙበትም ጠቅሷል። በቢሾፍቱ በከተማ ውስጥ የፈጸምኩት የቦምብ ጥቃት ነው ሲል የገለጸው ጦሩ ሞትና የአካል ጉዳት አድርሻለሁም ይላል። ከኦሮሚያ ክልል ባሻገር በአማራ ክልል የኦሮሞ ልዩ ዞን ውስጥ ባሉ ስፍራዎች እንደዚሁም በቤንሻንጉል ጉምዝ ክልል ቡለን እና ድባጤም ጨምሮም የሰራዊቱ ካምፕ ላይ ጥቃት አደረስኩ ብሏል። እነዚህን የውጊያ ቀጠናዎችን በተመለከተ ከመንግስት ኃይሎች አሊያም ከመከላከያ ሰራዊቱ በኩል የተሰጠ ምላሽ ግን የለም። ዓለም አቀፍ ተቋማት ግን በኦሮሚያና ቤንሻን ቤንሻንጉል ጉምዝ አዋሳኝ አካባቢዎች ከሰሞኑ በተከሰተ ግጭት ከ11 ሺህ በላይ ሰዎች ተፈናቅለዋል ብለው ነበር። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ደግሞ ታጣቂዎች በቤንሻንጉል ጉምዝ ክልል በመተከል ዞን በድባህጤ ወረዳ በቡለን ከተማ ባሳለፍ ነው ግንቦት 29 በፈጸሙት ጥቃት ከተገደሉ 13 ሰዎች መካከል ሰባቱ የክልሉ የጸጥታ ኃይል አባላት ስለመሆናቸው ጠቅሷል። ታጣቂዎቹ የአንድ ባንክ ስራ አስኪያጅን ጨምሮ አምስት ሰዎችን አፍነው መውሰዳቸውንም በሪፖርቱ አመላክቷል። የፊልድ ማርሻል ብርሃኑ ጁላ ንግግርን ተከትሎ ከሻቢያ ሰዎች ዘንድ የተለያዩ መረጃዎች እየወጡ ነው። ጠቅላይ ኢታማዦር ሹሙ ወደብ ሸቀጥ ነው ብለን አርፈን አንቀመጥም፣ ባህሩ ውስጥ እንገባለን ሲሉ በግልጽ ተናግሯል። ሻቢያ ከሰሞኑ የሰጠው ምላሽ ከአዲስ አበባ የጦርነት ከበሮ እየተደለቀ ነው የሚል እንደነበር ይታወሳል። ከሰሞኑ በፓርላማ የተገኙት የመከላከያ ሚኒስትሯ አይሻ መሐመድ አስቀድመው ኤርትራን ሀገርም ብሎ ለመጥራት የሚያስቸግር ነው ብለው እንደነበር ይታወቃል። ፊልድ ማርሻል ብርሃኑ ጁላ ደግሞ ሻቢያን በጣም ከሚገባው በላይ አብሮን እንዲሰራ ለማድረግ ሞክረናል፣ አልተሳካም። ቆልፋችሁብን አትቀጥሉም ስንል እየተወራጭ ነው ሲሉ ተሰምተዋል። ወደብ ሸቀጥ ነው፣ ንግድ ነው፣ ወዘተ የሚለውን አንቀበልም። ባህሩ ላይ እንገባለን፣ እንዴት አድርጋችሁ ካላችሁን በቅርቡ አብረን እናየዋለን ሲሉም ዝተዋል። በራሊት አቋቋም ነው። ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። ባህር ኃይል አቋቋም ነው። እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታየው። ከጥቂት ዓመታት በፊት በአንድ ሰሞኑ ወዳጅ የነበሩትና የቀጠናው አተራማሽ ኃይል የሆኑት ሻቢያ እና ብልጽግና የሚያሰሙት እለታዊ ፕሮፓጋንዳም የጦርነት ነጋሪት ከሆነ ሰነባብቷል። ትናንት ሻቢያን መስደብ፣ የኤርትራን የአራት ኪሎን መንግስት ውለታን መንቀፍ ባንዳነት ነው ይሉ የነበሩት የብልጽግናው ሰዎችና ሹማምንት አሁን ደግሞ ሻቢያን በበጎ ማንሳት ባንዳነት አድርገው እያቀረቡትም ናቸው። የቀጠናው አተራማሽና ግጭት ጠማቂው የአስመራው መንግስት በአመዛኙ በልወረር ነው። ስጋት እየጨፈጨፈው የትግራይ ሕዝብን ጨምሮም አጋር ፍለጋ በየአቅጣጫው እየባዘነ ነው። በአራት ኪሎም ይሁን በአዲ ሃሎ በኩል አንድ የሚያመሳሰለው ተግባር ግን ሁለቱም መንግስታት ወታደራዊ ዝግጅት ላይ መሆናቸው ነው። ፊልድ ማርሻል ብርሃኑ ጁላ በትግራዩ ጦርነት ጊዜ ክላሽ ሳይቀር ከውጭ እየገዛን ተዋጋን፣ አሁን ግን እያመረትን ነው ብሏል። የሻዕቢያ ሰዎች በበኩላቸው የጸረ ድሮን ተከላዎችን እያከናወኑ ስለመሆኑ እየዘገቡ ናቸው። በተዘዋዋሪ የሻዕቢያ ልሳን ሆነው እያገለገሉ የሚገኙት እነዚህ አካላት የጸረ ድሮን ተከላው አሰብን ጨምሮ በተለያዩ የሀገሪቱ ስትራቴጂክ ስፍራዎች ላይ እየተከናወነ ያለ ነው ይላሉ ማስረጃዎችን ባያቀርቡም። በሌላ በኩል ከሰሞኑ ወደ አስመራ ሚስጥራዊ የተባሉ በረራዎች ተደርገዋል ሲሉም ገልጿል። አንዳንዶቹ በማዕቀብ ውስጥ ለሚገኘው ላምባ ገነኑ ኢሳይያስ መንግስት የጦር መሳሪያ ሊሆን ይችላል የሚል መላምትም አስቀምጠዋል። አቶ ሽመልስ አብዲሳ እኛ አብዮት ላይ ነን ብለዋል። አቶ ጌታቸው ረዳን ጨምሮ በተገኙበት መድረክ ላይ የታደሙት ፕሬዚደንት አያዝ ቀስላሴ ደግሞ የወጣቱን ተስፋ እያለመለምን ነው እድለኛ ናቸው ሲሉ ተሰምቷል። የኦህዴድ ብልጽግናዎች ላለፉት ስድስት ዓመታት የጦርነት አውድማ አድርገው ባስቀጠሉት የኦሮሚያ ክልሉ ውስጥ ከስምንት ዓመታት በፊት እንደ ለማ መገርሳ ያሉት ባለስልጣናት በክልሉ ያለውን ስራ አጥነትና የኢኮኖሚ ተጠቃሚነት ችግሮች ለመፍታት የኢኮኖሚ አብዮት የሚል ሀሳብ ሀሳብን ሲያነሱ ይደመጡ ነበር። ይህ ሀሳብ ብልጽግናዎች ለውጥ የሚሉት ነገር ከመምጣቱ አስቀድሞ በክልሉ የነበረውን አመፅ ለማርገብ በሚል የመጣ ጽንሰ ሀሳብ መሆኑንም ልብ ይሏል። የኡዳ ትራንስፖርትን ጨምሮ ይህንን የኢኮኖሚ አብዮት የተሰኘ የኢህአዴግ ሰዎች ፕሮጀክትን በተመለከተም በኦሮሚያ ክልል ምክር ቤትም ተቋቁሞ ነበር። በ2009 የነበረውን የነልማ መገርሳን ፕሮጀክት በተመለከተ በወቅቱ እንዲ ተዘግቦም ነበር የኦሮሚያ ክልል ባለስልጣናት ሰሞኑን ደጋግመው የሚናገሩት አንድ ሐረግ አለ፤ የኦሮሞ ኢኮኖሚ አብዮት የሚል። የኢኮኖሚ አብዮቱ ኢላማ ያደረገው ደግሞ በክልሉ ተቀስቅሶ በነበረው ህዝባዊ አመጽ ከፍተኛ ተሳትፎ የነበራቸውን ወጣቶች ነው። ለወጣቶቹ ሥራ ለመፍጠር በመንግስትና በግል ትብብር ሊመሰረቱ የታቀዱ የተለያዩ ድርጅቶችን በበላይነት የሚመራ ምክር ቤት በይፋ መቋቋሙ ተነግሯል። የወቅቱ የብልጽግናው ሰዎች ደግሞ ልክ ኦሮሞማ የሚለውን ቃል ለፖለቲካዊ ፍጆታቸው እንደዋሉት ሁሉ ኬኛ የሚለውን ቃልን በዛ መንገድ እየተጠቀሙበት ይገኛሉ። ዛሬም በምዕራብ ሸዋ ዞን ግንጪ በአመት የኢትዮጵያ ሕዝብን 3 ሚሊዮን ሄክቶ ሊትር ቢራን እናጠጧለን ያሉበትን የዚህን አብዮት አካል የሆነ ያሉትን የኬኛን መርሃ ግብር እና አቶ ሽመልስ አብዲሳ አስተዋውቋል። አቶ ሽመልስ አብዮት ላይ ነን ባሉበት በዚህ ማብራሪያቸው ላይ የኦሮሚያ የኢኮኖሚ አብዮት አብይ አህመድ ሀሳብ አመንጭነት የተጀመረ ነው ብለው ሲያቀርቡ ነው የተሰሙት። ከስምንት ዓመት በፊት የተጀመረ ስፔሻሊ ክቡር የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት በእሳቸው ሀሳብ አመንጭነት የኦሮሞ ኢኮኖሚክ አብዮት የሚል ሀሳብ ተወጥኖ ስራ ተገብቶ ለኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። የቀደሙ ስርዓቶችና የሚያሳድዷቸው ሰዎች ሌጋሲ የራሳቸው በማድረግ የሚታወቁት የብልጽግናው ሹማምንት መሰል ሽሚያን በህዳሴው ግድብ ላይ ማሳይቷል። የአገዛዙ ያለፉት ዓመታት ፕሮጀክቶች ፓርክ፣ ቤተ መንግስት፣ መናፈሻ እንደሆኑ ግን ይታወቃል። የሆኖ ሆኖ እና አቶ ሽመልስ አብዲሳም አቶ ጌታቸው ረዳና አብርሃም በላይን የክብር እንግዳ አድርገው በከፈቱት የጊንጭው ፋብሪካን በተመለከተም ፕሬዚደንት ታዬ አፅቀስላሴ ያደረጉት ንግግር ደግሞ ይሄን ወጣ ተስፈኛ እያደረግነው ነው፣ እድለኛ ነው ወዘተ የሚል ነው። ልጆቻችን የስራ እድል ባለቤት ይሆናሉ፣ ተስፋቸው ይለመልማል፣ መጻኢ እድላቸው በብርሁነት የተሞላ ይሆናል። በሌሎች በማይጠመጥኗቸው አልባዊ ቦታዎች እንዳይውሉ ተስፋን ይሰጣቸዋል። ፕሬዚደንቱ በሚያገለግሉት በዚህ አገዛዝ ውስጥ የሀገሪቱ ወጣት የተፈጠረለት የስራ እድል ውትድርና አሊያም ደግሞ ታጣቂነት መሆኑ ግን እምብዛም ማሻሚ አይደለም። እርሳቸው በእድለኝነት የሚጠቅሱት ወጣት፣ በተለይም ወጣሁበት የሚሉት የአማራ ክልል ወጣት ላይ ድሮንና ሜካናይዝድ ኃይል ተሰማርቶ እየተፋለሙት ነው። በኦሮሚያ ክልል ሸኔ የሚል ታርጋ የተለጠፈባቸው ወጣቶች በተመሳሳይ ችግር ውስጥ ናቸው። የትግራይ ወጣት በጦርነት ስጋት፣ በድህረ ጦርነት ቀውስና ስራ አጦት በገፍ እየተሰደደ ስለመሆኑ ዓለም አቀፍ ሪፖርቶች አብነት ናቸው። ጄኔራሉ ዘመቻው ተጠናክሮ የሚቀጥል ነው ሲሉ ተናግሯል። የፋኖ ኃይሎች በተለያዩ ስፍራዎች የሚያደርሱት ጥቃትና የታጣቂዎቻቸውን ስልጠና መቀጠላቸውን አሳውቋል። የመከላከያ ሰራዊቱ ዘጠና በመቶ የአማራ ክልሉን ጦርነት አጠናቀናል፣ ተደምስሷል የሚል መግለጫን በፊልድ ማርሻሉ በኩል መግለጹ ይታወቃል። ነገር ግን የፋኖ ኃይሎች በተለያዩ ስፍራዎች የሰራዊት ዝግጅትና በአንዳንድ ቦታዎች ደግሞ ጥቃት እያደረሱ ስለመሆኑ እየገለጹ ናቸው። ከሰሞኑ በጎጃም ጎንደርና ወሎ የተለያዩ ሰናዎች አሰልጥነው እንዳስመረቋቸው የገለጿቸው ታጣቂ ኃይሎችንም አሳይተዋል። ከነዚህ የሰለጠኑ ኃይሎች ባሻገር የመንግስት ኃይሎች በተለይም የሚሊሻ አድማ ብተናና ሌሎችም አባላት እየተቀላቀሏቸው ስለመሆኑ ያስረዳሉ። በተለያዩ ስፍራዎች ደግሞ አሁንም ጥቃቶችን ስለመፈጸማቸውም ይገልጻሉ። በጎጃም ቀጠና የጁቤ ኮርክና ሰከላ ሳንግ በተባለ አካባቢ የተፈጸሙ ጥቃቶችም ቀዳሚ አብነት ናቸው። በጎንደር ቀጠና ደግሞ በለሳና ኪንፋዝ በገላም እንደዚሁም በቋራ ቀጠናዎች ላለፉ ተከታታይ ቀናት የተኩስ ድምጽ ያልተለያቸው ስፍራዎች አሉ። በአማራ ክልል ሁለት ዓመት ለተጠጋ ጊዜ ሰራዊታቸውን አስገብተው እየተዋጉ የሚገኙት የምስራቅ ዛዛዡ ሌትናንት ጄኔራል መሐመድ ተሰማም ይህንኑ ያረጋግጣሉ። አሁንም ዘመቻው ተጠናክሮ የቀጠለና የሚቀጥል ነው በማለት የውጭ ታሪካዊ ጠላቶቻችን በሀገር ውስጥ ለሚገኙ ባንዳዎች ሽርፍራፊ ሳንቲም በመስጠት ሀገራችንን የግጭት ቀጠና ለማድረግ ለማተራመስና ና ለማፍረስ የሚያደርጉት እንቅስቃሴን ለመመከት ነው እየተዋጋን ያለ ነው ይላሉ እኚ ጄኔራል ሸኔ ጽንፈኛው፣ እንደዚሁም አልሻባብን የመደምሰስ ስራችን የሚቆም አይደለም ሲሉ በማከል በዚህ ሁኔታ ውስጥ ነው እንግዲህ የሰራዊቱ አዛዥ ዘጠና በመቶ ተጠናቋል፣ ገዳምና ዋሻ ብቻ ይቀራል የሚሉት። የአራት ኪሎና መቀለ መንግስታት ተፈናቃዮችን የፖለቲካ መጠቀሚያ አድርገዋል ተባለ። የትግራይ ህዝብ ከጎረቤት የሚሆን ከወንድም ህዝቦች ጋር አብሮ እንዳይኖር እያደረጉት ነው ሲሉም ፓርቲዎቹ ገልጸዋል። የፌዴራል መንግስትም ሆነ የትግራይ ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው በመመለስ ፈንታም ለፖለቲካ የፍጆታ መጠቀሚያነት እያደረጓቸው ነው ሲሉ የገለጹትም የሳልሳይ ወያኔ ሀርነት ትግራይና ባይቶን አባይ ትግራይ ፓርቲዎች ናቸው። የትግራይ ህዝብ ጥያቄን በፕሪቶሪያው ስምምነት ማነቆ በማስገባት የፌደራል መንግስቱም ይሁን የጊዜያዊ አስተዳደሩም ለራሳቸው የፖለቲካ ፍላጎት ማስፈጸሚያ ለመጠቀም እንጂ የትግራይ ህዝብን ከወንድምና እህት ጎረቤት ህዝብ ጋር በጋራ አብሮ እንዲኖር ተገቢውን ስራ እየሰሩ አይደለም ያለው ሳልሳይ ወያኔ ነው። የፕሪቶሪያው ስምምነት የመሬት ማካለል አይደለም፣ ነገር ግን ከጦርነቱ በፊት ወደ ነበረበት እንመለስ የሚል ነበር ሲሉ አንድ የፓርቲው አመራር ለመገናኛ ብዙሃን ተናግሯል። ሆኖም አሁን ባለው የትግራይ ክልል የፖለቲካ ውጥረት ይህንን ማስፈጸም የሚቻል የሚቻልበት እድል በእጅጉ እየደበዘዘ በመሆኑም ስጋት ውስጥ የሚከት ነው ሲሉም አክለዋል። የትግራይ ህዝብ ከአማራ አፋርና ከኤርትራ ህዝብ ጋር በድንበር ተጋርቶ ለረጅም አመታት የኖረ ህዝብ ነው ያሉት አመራሩም፣ በተለየ መልኩ ከአማራ ክልል ጋር የተፈጠረው ፖለቲካዊ ውዝግብ በህዝብ ድምጽ ቢፈታ የተሻለ መፍትሄ ሊያመጣ ይችላል ሲሉም ገልጿል። የባይቶና ፓርቲ ሊቀመንበር ክብሮን በረሀ በበኩላቸውም ህወሀት የተቆጣጠረው ጊዜያዊ አስተዳድሩ የሚሆን የፌደራሉ መንግስት የህዝብን መሞት፣ መፈናቀል ና የትኛውንም የሰብአዊ መብጥሰት ለመከላከል እየሄዱበት ያለው ርቀት እዚህ ግባ የሚባል አይደለም፣ ይላሉ ፓርቲዎቹ። አሁንም ቢሆን የትግራይ ህዝብ ችግር የኢትዮጵያም ችግር በመሆኑም የክልሉ አመራሮችም ይሁን የፌዴራል መንግስቱ በትኩረት እንዲሰሩበት አሳስቧል። በኦሮሚያ ክልል በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ዘጠኝ ደረሰም፣ በሽታው በነቀምቴ ከተማ በሁለት ሰዎች ላይም ተገኝቷል። በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሰዎች ቁጥር ዘጠኝ መድረሱን፣ በነቀምቴ ከተማም ሁለት ኬዞች መገኘታቸውን ያሳወቀው የክልሉ ጤና ቢሮ ነው። ከዘጠኙ የበሽታው ተጠቂዎች ውስጥ አምስቱ ሞያሌም፣ ሁለቱ ጅማም፣ ቀሪው ሁለቱ ደግሞ በነቀምቴ ከተማ የተገኙ መሆናቸውና ከተያዙ ሰዎች መካከል አገግመው የተመለሱ በክትትል ላይ ያሉ ስለመኖ ራቸውም ታውቋል። በክልሉ ለምርመራ ከአንድ መቶ በላይ ናሙናዎች ከጅማ፣ ከነቀምት፣ ከሸዋ፣ ከምዕራብ ሸዋ ሀረርጌ እንደተወሰዱ የገለጸው ቢሮም ብዙዎቹ ተመርምረው ኔጌቲቭ ናቸው። ከትናንት በስቲያ ብቻ 28 ምርመራ ተደርጎም በአጠቃላይ ከአንድ ሰው ውጭ ሌሎቹ ነጻ ናቸው ሲልም ቢሮ ገልጿል። ለበሽታው ሕክምና ምን መደረግ እንዳለበት በአመዛኙ የማይታወቅ በመሆኑም በክልል ደረጃ የአሰልጣኞች ስልጠና ተሰጥቶም 300 የሚሆኑ የጤና ባለሙያዎች ወደ ዞን ከተማና ሆስፒታል እንዲሄዱ እንዲያካሂዱ ተደርጓልም ነው የተባለው። የጤና ሚኒስትር ይፋ ባደረገው መረጃ መሰረት በአጠቃላይ በዝንጀሮ ፈንጣጣ በሽታ የተያዙ ሰዎች ቁጥር 19 ደርሷል። የእስራኤል ና የኢራን ጦርነት አሁንም የዓለም አቀፉ የመገናኛ ብዙሀን ዋነኛ ትኩረት ነው። ኢራን ሚሳይሎችን ማስፎን ጮፏን ካላቆመች ቴሄራን ትቃጠላለች ስትል እስራኤል አስጠንቅቃለች። እስራኤል ባሳለፉ ነው ሐሙስ ለአርባ አጥቢያ በመላው ኢራን ባለው የኒውክሊየር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመችው ጥቃት ከፍተኛ የጦር አዛዦችና ዘጠኝ የኒውክሊየር ሳይንቲስቶችን መግደዷ የሚታወቅ ነው። እስራኤል የፈጸመችውን ጥቃት ተከትሎም ኢራን አጻፋዊ ሰዎችን ያስሆነጨፈችበት የሁለቱ ሀገራት ፍጥጫም ሁለተኛ ቀኑን አሳልፏል። እስራኤል በድጋሚም ትናንት ምሽት በፈጸመችው ጥቃት በርካታ ኢላማዎችን መታለች። በቴህራን የመኖሪያ ህንፃ ላይ በተፈጸመ ጥቃትም ሀያ ህፃናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን የመገናኛ ብዙሃን ዘግቧል። በኢራን አጻፋዊ የሚሳይል ጥቃቶች ደግሞ ሶስት ሰዎች ሲገደሉ በርካቶች ስለመቁሰላቸው ታውቋል። እስራኤል በኢራን ላይ የፈጸመችው ጥቃት ከ150 በላይ ኢላማዎች ላይ ያነጣጠረ ስለመሆኑም ተዘግቧል። ኢራን ወደ እስራኤል ያስወነጨፈቻቸው ድሮኖችና ሚሳይሎች ግን በአመዛኙ ከሽፏል። የተወሰኑት ደግሞ ኢላማቸውን መጥተዋል ሲሉ ባለስልጣናት ተናግሯል። እስራኤል በበኩሏም ኢራን ሚሳይሎቿን ማስወንጨፍ ከቀጠለች ቴህራን ወደ አመድነት ትቀየራለች እያሉ ናቸው። የእስራኤል የመከላከያ ሚኒስትር ከወታደራዊ ባለስልጣናት ጋር ባደረጉት ግምገማ ላይ በሰጡት አስተያየት የኢራኑ አምባገነን የኢራን ዜጎችን ወደ ታጋጅነት እየ ቀየረ ነው። በተለይም የቴህራን ሰዎች በእስራኤል ሲቪሎች ላይ ለደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት እውነታን እየፈጠረ ነው ሲሉ ተናግሯል። ኢራን በእስራኤል ላይ እየወሰደች ያለችውን አጻፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ብሪታንያም እስራኤልን የሚረዱ ከሆነም እናንተም የጥቃቱ ሰለባ ትሆናላችሁ ስትል የገለጸችው ደግሞ ኢራን ነች። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በመካከለኛው ምስራቅ የሚገኙ የጦር ሰፈሮችና መርከቦቻቸውን እንደምታጋይ ነው ያስጠነቀቀችው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።